እንግዲህ ማክሮ ኢኮኖሚ ማሻሻያውን ተከትሎ ቀዳሚውና በጣም አስፈላጊ ጉዳይ የንግድ ከባቢን ተገማችና ተወዳዳሪ የማድረግ ስራ መስራት ያስፈልግ ነበረ። ይህን ለማድረግ ከዚህ በፊት ከሪፎርም በፊት በነበሩት ጊዜያት ወደ አንድ ሺ አምስት መቶ ገደማ የንግድ መስጫ መደብ ይጠየቅባቸው የነበሩትን ቀለል ባለ ሁኔታ ወደ አምስት መቶ ሀምሳ ለማውረድ ሙከራ ተደርገዋል። 1350 አካባቢ ቅድመ ብቃት ይጠየቅባቸው የነበሩት የንግድ መስጫ መደቦች ወደ አስር ብቻ ዝቅ እንዲሉ ተደርገዋል። ሰላሳ ሁለት አካባቢ ተቋማት ንግድ ቅድመ ብቃት ማራገጫ አገልግሎት ሲሰጡ የነበሩት ወደ አራት ብቻ ለመመለስ ሙከራ ተደርጓል። በጣም ብዙ ቀናት ሲወስዱ የነበሩት ግልጋሎቶች በተለይ የንግድ ፍቃድ አዲስ ማውጣት ማደስ ብዙ ቀናት የወስዱ የነበሩት ወደ ሰዓታት እና ደቂቃዎች መመለስ የተቻለበት ነው የነበረው። በዚህ ሂደት ወደ ሁለት ነጥብ ስድስት ሚሊዮን ዜጎች የንግድ ፍቃድ አዲስ እንዲያወጡና እንዲያድሱ ተደርጓል በ9 ወሩ ባለፈው ሙሉ አመት 2.3 ሚሊዮን ነው የነበረው ከሙሉ አመቱ 300 ሺህ ገደማ ይበልጣል ካምና ተመሳሳይ ወቅት ጋር ደግሞ 600 ሺህ ብልጫ አለው በሌላ በኩል የወሰዱትን ንግድ ፍቃድ ለተገቢውና ለታለመለት አላማ ብቻ ማዋል እንዲችሉ የንግድ ቁጥጥርን በተመለከተ የድረ ፍቃድ ኢንስፔክሽን ስራ ከዚህ ፊት በፌዴራል እንጂ በክልል ሲከናወን አልነበረም ከባለፈው አመት ጀምሮ እንደ አዲስ የጀመርነው ነው በ9 ወሩ 2.2 ሚሊዮን ነጋዴ ጋር መድረስ ተችሏል ወደ 250 ሺ የሚጠጋ ነጋዴ የወሰደው ንግድ ፈቃድ በአግባቡ እየተጠቀመበት አለመሆኑን መሆኑን ቼክ አድርገን ተገቢ የእርምት እርምጃዎች መውሰድ የተቻለበትና ለኢኮኖሚ ማሻሻያው ግብአት ነበር ብሎ መውሰድ ይቻላል። በሌላ በኩል የገበያ ቁጥጥርን በተመለከተ የዋጋ ግሽበትን ይዝቅ እንዲል ያደረገው ዋናው ጉዳይ በአንድ በኩል አቅርቦት ማሳደግ ነው። ሁለተኛ የቀረበው ምርት ሰው ሰራሽ የሆነ የዋጋ ንረት እንዳይፈጠር በማድረግና ኮምፒቲቲቭ እንዲሆን ለማድረግ የቅዳሜና ውድ ገበያዎችን በቁጥር በማብዛትና ጥራታቸውን እንዲጠብቁ ማድረግ፣ ሁለተኛ ደረጃ ግብይት ማዕከላትን በማስፋት ረገድ ሰፋፊ ስራዎችና ውጤት የተገኘበት ስራ ነው ብሎ መውሰድ ይቻላል። ኢምፓክቱም ማክሮ ኢኮኖሚ መሻሻያ ላይ የሚንጸባረቅ ይሆናል ማለት ነው። ሌላው ለማንሳት የሚቻለው በተለይ ከውጭ ንግድ ጋራ ተያይዞ በአመቱ መጨረሻ 7 ቢሊዮንና ከዛ በላይ ዶላር መድረስ የሚቻልበት በጣም አጓጊ ውጤት የተገኘበት ነው። የማክሮ ኢኮኖሚ ማሻሻያው በዚህ ረገድ ተስፋ የጣለበት ነው ብሎ መውሰድ ይቻላል። የጥራት መቆጣጠርን በተመለከተ፣ ገቢና ወጪ ምርቶች ቁጥጥርን በተመለከተ በፍተሻም በኢንስፔክሽንም በሰርቲፊኬሽንም ገቢና ወጪ ምርቶች ቁጥጥር በተመለከተ 39 ፐርሰንት እድገት አሳይተዋል። ዘንድሮ ከአምነተ መሳዩክት ጋራ ስለዚህ 39% የማፈጸም አቅም አድገዋል፣ ተደራሽነት አድገዋል ማለት ነው። የማክሮቢዮ የሚሻሻውን በደገፍ በኩል የንግዱ ሴክተር ተገቢው ሚና እየተወጣ መሆኑን ያሳያል። በሌላ በኩል የዓለም ንግድ ድርጅት ድርድር ሂደት ብዙ ጊዜ መግለጫ የሰጠንበት አምስተኛው የስራ ላይ ቡድ ስብሰባ በተሳካ መልኩ የተጠናቀበትና ስድስተኛው የስራ ላይ ቡድ ስብሰባ ለማከናወን ርብርብ ማድረግ ላይ የምንገኝበት ነው። የአፍሪካ ነጻ ንግድ ቀጣና ትግበራም የሙከራ ንግድ ለመጀመር የታሪፍ ቡክ ትመት በሚኒስትሮች ምክር ቤት መወሰን ከሚቀረው ውጭ ሙሉ ዝግጅት የትግበራ ስትራቴጂም ጭምር አጽድቀን የተረባረም ስለሆነ ማክሮ ኢኮኖሚ ማሻሻያውን ለመደገፍ የንግድና ቀጣናዊ ትስስር ሚኒስቴር በላቀ የመፈጸም አቅም ላይ እና የማድረግ ደረጃ ላይ ይገኛል። በብዙ መልኩ ስኬታማ ስራዎች ናቸው ብሎ መውሰድ ይቻላል። ሶስት ወራት ቀጣይ ትኩረት አቅጣጫ የመጀመሪያ ኤክስፖርት ነው። ኤክስፖርት አሁን ያለውን ሞመንተም ይዞ እንዲቀጥል የማድረግ ጉዳይ በሰፊ ርብርብ የሚከናወን ነው የሚሆነው። ሁለተኛው የጀመርናቸውን የዲጂታላይዜሽን ስራዎች ዲጂታል ግልጋሎት የመስጠት ጉዳይ መሶብ ላይ ከገቡት ስምንት ተቋማት አንዱ የኛ ተቋም ነው። በመሶብ ያንን አፈጻጸም መድገም ያስፈልጋል። ሶስተኛው ኢኮሜርስ ወይም ኢንግድ የሚባለው ኤሌክትሮኒክ ንግድ የሚባለውን ጉዳይ ተቋማዊ አድርጎ መስራትና ለብዙዎቹ ባህላዊ የሆኑ የንግድ ስርዓት መፍትሄ ሊሆን የሚችል ጉዳይ ስለሆነ ኢኮሜርስ በርብርብ የሚሰራ ነው የሚሆነው። አራተኛ የጥራት ቁጥጥር የበለጠ አጠናክሮ መቀጠል ነው የሚሆነው። አምስተኛው የዓለም ንግድ ድርጅት ስድስተኛ ስራ ላይ ቡድን ስብሰባ መቋጫት ነው የሚሆነው። የአፍሪካ ነጻ ንግድ ቀጠና የሙከራ ንግድ መጀመር የሚሉት ጉዳዮችን እንደ ትኩረት የምንረባረብባቸው ይሆናል።